የአይኖች መድረቅ ያሉ የአይን ችግሮችን ለመከላከል ይረዳል። ጤናማ አይኖችን መጠበቅ በቪታሚኖች በማዕድናትና በአንቲ ኦክሲዳንቶች የበለጸገ የተመጣጠነ ምግብን ይጠይቃል። ለአይን ጤና ቁልፍ የሆኑት ንጥረ ነገሮች እንደ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኢ፣ ኦሜጋ ስሪ ፋቲ አሲዶች፣ ሊዩቲን፣ ዚአካንቲን እናም ዚንክ ናቸው ምንም እንኳን እይታችን በእድሜ እየገፋን ስንሄድ በተፈጥሮ ሊዳከም ቢችልም እይታችንን ሊነኩ የሚችሉ ብዙ የተለያዩ የአኗኗር ዘይቤ ምክንያቶችም አሉ። ትክክለኛና ጤናማ ምግቦችን ከመመገብ ጀምሮ እስክሪን ወይም ደግሞ ስልክ ላይ የምናጠፋውን ጊዜ እስከ መቀነስ ድረስ ሁላችንም እይታችንን ለማሻሻል ማድረግ የምንችላቸው እጅግ በጣም በርካታ ነገሮች አሉ። ከነዚህም ውስጥ ደግሞ የአይናችንን ጤና እናም እይታን የሚያሻሽሉ ምግቦችን መመገብ ነው። አሁን አስር ምግቦችን እነግራችኋለሁኝ። አንደኛና የመጀመሪያው ካሮት ነው። ካሮት ጥሩ እይታን ለመጠበቅ እናም የሌሊት አይነ ስውርነትን ለመከላከል የሚረዳ ቤታ ካሮቲንን የቫይታሚን ኤ አይነት የሆነውን በውስጡ በብዛት ይዟል። ካሮት በተለይ ለአይን ጤና ከሚታወቁት ምግቦች ውስጥ አንዱ ነው። በዋነኛነት ጥሩ እይታን ለመጠበቅ ወሳኝ ሚና የሚጫወተው ቤታ ካሮቲን ወይም ደግሞ የቫይታሚን ኤ አይነትን በውስጡ በብዛት ስለሚገኝ ነው። ካሮት የሌሊት አይነ ስውርነትን ይከላከላል። ካሮት በቤታ ካሮቲን የበለጸገ ሲሆን፣ ሰውነት ወደ ሬቲኖል ወይም ደግሞ ወደ አክቲቭ ቫይታሚን ኤ ይለውጠዋል። ቫይታሚን ኤ በሬቲና ውስጥ ለሚገኘው ሮዶፕሲን የተባለ ቀለም መፈጠር አስፈላጊ ሲሆን ይህም አይኖች በደካማ ብርሃን ሁኔታዎች እንዲላመዱ ወይም ደግሞ እንዲያዩ ይረዳል። የቫይታሚን ኤ እጥረት በምሽት ለመመልከት አስቸጋሪ ወደሚያደርገው የሌሊት አይነ ስውርነት ሊያመራ ይችላል። ካሮት ኮርኒያን ይጠብቃል። ቫይታሚን ኤ ኮርኒያን ወይም ደግሞ የአይንን ግልጽ የሆነ ውጫዊ ሽፋንን በመጠበቅ ረገድ ወሳኝ ሚናን ይጫወታል። የቫይታሚን ኤ እጥረት ኮርኒያው እንዲደርቅናም እንዲጎዳ ሊያደርግ ይችላል። ይህም እንደ ዜሮፍታልሚያ ያሉ ሁኔታዎችን ያስከትላል። ይህም ካልታከመ ወደ አይነ ስውርነት ሊያመራ ይችላል። ካሮት ከእድሜ ጋር የተያዘ ማኪላር ዲጀነሬሽን ስጋትን ይቀንሳል። ካሮት ሉቲን እናም ዚያካንቲን የተባሉ ሁለት ኃይለኛ አንቲኦክሲዳንቶችን የያዘ ሲሆን ይህም ሰማያዊ ብርሃንን በማጣራት ማኩላን ወይም ደግሞ የረቲና ማዕከላዊ ክፍልን ከጉዳት ለመጠበቅ ይረዳል። ይህ በአረጋውያን ላይ ዋነኛ የአይን ማጣት ምክንያት የሆነውን የማኩላር ዲጀነሬሽን ስጋትን ይቀንሳል። ካሮት የኦክሳይድ ውጥረትንና ፍሪ ራዲካሎችንም ይዋጋል። ካሮት ቤታ ካሮቲንን ጨምሮ በአንቲኦክሲዳንቶች የበለጸገ ሲሆን ይህም የአይን ሴሎችን ሊጎዱ እናም እንደ የአይን ሞራ ግርዶሽ እና ማኪላር ዲጀነሬሽን ያሉ ሁኔታዎችን ሊያስከትሉ የሚችሉትን ፍሪ ራዲካሎችን ለማስወገድ ይረዳል። ካሮት አይኖችን እርጥብም ያደርጋል እናም የደረቀ የአይን ህመም ወይም ደግሞ ችግርን ይከላከላል። በካሮት ውስጥ የሚገኘው ቫይታሚን ኤ የእንባ ምርትን በመደገፍ የደረቅ አይን ሲንድረም ወይም ደግሞ ህመምን ይከላከላል። የአይን መድረቅ እንደ ብስጭት፣ ምቾት ማጣትናም የደበዘዘ እይታን ያስከትላል። ካሮትንናም ሌሎች በንጥረ ነገሮች የበለጸጉ ምግቦችን አዘውትሮ መመገብ የአይንን ጤና እናም አጠቃላይ እይታን በእጅጉ ሊያሻሽል ይችላል። ሆኖም ካሮት ጥሩ እይታን ለመጠበቅ ቢረዳም እንደ ማዮፒያ ወይም ደግሞ አጭር እይታ ወይም ደግሞ ሃይፕሮፒያ ወይም ደግሞ ረጅም እይታ ያሉ ነባር የአይን ችግሮችን ማዳን አይችልም ማለት ነው። ለአይን ጤንነት ግን በጣም አስፈላጊ ነው። ሁለተኛ ደግሞ እስፒናችናም ቅጠላማ አረንጓዴ አትክልቶች ናቸው። ስፒናች እናም ቅጠላማ አትክልቶች ከእርሜ ጋር የተያዘ ማኪላር ዲጀነሬሽን እናም የአይን ሞራ ግርዶሽን የሚከላከሉ ሊዩቲን እናም ዚያካንቲን የተባሉ አንቲኦክሲዳንቶችን ይይዛሉ። ስፒናች እንደ ሌሎች እንደ ጎመን እናም ሰላጣ ያሉ ጥቁር ቅጠላማ አትክልቶች የአይንን ጤና ለመጠበቅ እናም ለማሻሻል ከሚጠቅሙ ምርጥ ምግቦች መካከል ይመደባሉ። ሊዩቲን፣ ዚያካንቲን፣ ቫይታሚን ሲ ቫይታሚን ኤ እናም አንቲኦክሲዳንቶችን ጨምሮ በአስፈላጊ ንጥረ ነገሮች የተሞሉ ሲሆን ይህም አይኖችን ከጉዳትናም ከእድሜ ጋር ተያያዥነት ያላቸው በሽታዎች ለመጠበቅ ይረዳል። ስፒናች እናም ቅጠላማ አትክልቶች ከእድሜ ጋር የተያያዘ ማኪውላር ዲጀኔሬሽንን ይከላከላሉ። ስፒናች በሉቲንና ምዚያ ካንቲን የበለጸገ ሲሆን እነዚህም በከፍተኛ መጠን በማኩላ ወይም ደግሞ ለእይታ ኃላፊነት ባለው የሬቲና ማዕከላዊ ክፍል ውስጥ የሚገኙ ሁለት ኃይለኛ አንቲ ኦክሲዳንቶች ናቸው። እነዚህ ውህዶች ከዲጂታል እስክሪኖችናም ከፀሐይ የሚመጣውን ጎጂ ሰማያዊ ብርሃንን በማጣራት በአረጋውያን ላይ ዋነኛውን የአይን ማጣት ምክንያት የሆነውን የማኪውላር ዲጀኔሬሽን ስጋትን ይቀንሳሉ። ስፒናችናም ቅጠላማ አትክልቶች የአይን ሞራ ግርዶሽን ይከላከላሉ። የአይን ሞራ ግርዶሽ የሚከሰተው የአይን ተፈጥሯዊ ሌንስ ደመናማ ሲሆን ነው። ይህም የደበዘዘ እይታን ያስከትላል። በስፒናች ውስጥ የሚገኘው ቫይታሚን ሲ እናም ቤታ ካሮቲን ሌንሱን በፍሪ ራዲካልስ ከሚደርስ ጉዳት ከኦክሳይድ ጉዳት በመጠበቅ የአይን ሞራ ግርዶች መፈጠርን ያዘገያል። ስፒናች እናም ቅጠላማ አትክልቶች የአይንን ድካምንም ይቀንሳሉ። በስፒናች ውስጥ የሚገኙት አንቲ ኦክሲዳንቶች እብጠትንናም የኦክሳይድ ውጥረትን ለመቀነስ ይረዳሉ። ይህም ለረጅም ጊዜ እስክሪን ከመጠቀምናም ለአርቲፊሻል ብርሃን በመጋለጥ የሚመጣውን የአይን ድካምን ያስታግሳል። ስፒናችእናም ቅጠላማ አረንጓዴ አትክልቶች የሌሎች እይታንም ይደግፋሉ እናም የደረቀ አይንንም ይከላከላሉ። ስፒናች ጤናማ የእንባ ምርትን ለመጠበቅናም ደረቅ አይን ህመምን ለመከላከል አስፈላጊ የሆነውን ቫይታሚን ኤንም ይዟል። ቫይታሚን ኤ በሬቲና ውስጥ ለሚገኘው ሮዶፕስን የተባለ ቀለም በመፈጠርም ይረዳል። ስፒናችናም ቅጠላማ አትክልቶች የአይን የደም ስሮችን ያጠናክራሉ። በስፒናች ውስጥ የሚገኘው ቫይታሚን ሲ በአይኖች ውስጥ ያሉትን የደም ስሮች ለማጠናከር የሚረዳ ሲሆን ይህም የሬቲና ጉዳትናም እንደ የስኳር በሽታ ሬቲኖፓቲ ላሉ ሁኔታዎች የመጋለጥ እድልንም ይቀንሳል። ስፒናች እናም ቅጠላማ አትክልቶችን አዘውትሮ መመገብ አይኖችን ከእድሜ ጋር ተያያዥነት ካለው ጉዳት ለመጠበቅ የእይታ ግልጽነትን ለማሻሻልናም ለከባድ የአይን ሁኔታዎች የመጋለጥ እድልን ለመቀነስ ይረዳሉ። ሶስተኛ ደግሞ አሳ ነው። እንደ ሳልመን፣ ቱና እናም ሰርድን ያሉ አሳዎችን መመገብ አሳ ደረቅ አይኖችን ለመከላከልና ከእድሜ ጋር የተያያዘ ማኪላር ዲጀነሬሽን ስጋትን ለመቀነስ የሚረዱ ኦሜጋ ስሪ ፋቲ አሲዶች በውስጣቸው በብዛት ይገኛሉ። እንደ ሳልመን፣ ቱና እናም ሰርድን ያሉ ዓሶች የአይንን ጤና ለመጠበቅ ወሳኝ ሚና የሚጫወቱ ኦሜጋ ስሪ ፋቲ አሲዶችን ዲኤችኤ፣ እናም ኢፒኤን በውስጣቸው በብዛት ይይዛሉ። አሳ የአይን መድረቅን የሚከላከላል። ኦሜጋ ስሪዎች የእንባ ምርትን ለመጠበቅ ይረዳሉ። ይህም የደረቅ አይን ሲንድረም እና ብስጭትን ይከላከላል። አሳ የማኪላር ዲጄነሬሽን ስጋትን ይቀንሳል። ዲኤችኤ ሬቲናን ይደግፋል እናም ከእድሜ ጋር ተያያዥነት ያለው የእይታ ማጣት ስጋትን ይቀንሳል። አሳ ሬቲናን ከእብጠት ይጠብቃል። ኦሜጋ ስሪዎች እብጠትን ናም የኦክሳይድ ውጥረትን በመጠበቅ ከሬቲና በሽታዎች ይከላከላሉ። አሳ የእይታ እድገትን ይደግፋል። ዲኤችኤ በተለይም በጨቅላ ህፃናት እናም በህፃናት ላይ ለትክክለኛ የአይን እድገት አስፈላጊ ነው። አሳ የግላኮማ ስጋትንም ይቀንሳል። ኦሜጋ ስሪዎች የአይንን ግፊት ለመቆጣጠር ይረዳሉ፣ ይህም የግላኮማ እናም የእይታ ማጣት ስጋትን ይቀንሳል። ስባማ አሳዎችን አዘውትሮ መመገብ እይታን ለመጠበቅ፣ እብጠት ወይም ደግሞ ኢንፍላሜሽንን ለመቀነስ እና የአይን በሽታዎችን ለመከላከል ይረዳል። አራተኛ ደግሞ እንቁላል ነው። እንቁላል የአይንን ጤና የሚደግፉ እናም የአይን ሞራ ግርዶች ስጋትን የሚቀንሱ ሉቲን፣ ዚያካንቲን፣ ዚንክ እናም ቫይታሚን ኤን በውስጡ በብዛት ይይዛሉ። እንቁላል ሉቲን፣ ዚያካንቲን፣ ቫይታሚን ኤ እናም ዚንክን ጨምሮ አይንን የሚከላከሉ በበርካታ ንጥረ ነገሮች የተሞላ ነው። እንቁላል ከማኪላር ዲጀነሬሽንም ይከላከላል። በእንቁላል አስኳል ውስጥ የሚገኙት ሉቲን እናም ዚያካንቲን ጎጂ የሆነውን ሰማያዊ ብርሃንን በማጣራት ከእድሜ ጋር ተያያዥነት ያለው ማኪላር ዲጀነሬሽን ስጋትን ይቀንሳሉ። እንቁላል የሌሊት አይነ ስውርነትን ይከላከላል። ቫይታሚን ኤ ሬቲናን እናም በዝቅተኛ ብርሃን ውስጥ ያለውን እይታን በመደገፍ የሌሊት አይነ ስውርነትን ይከላከላል። እንቁላል የአይን ሞራ ገርዶች ስጋትን ይቀንሳል። በእንቁላል ውስጥ የሚገኙት አንቲኦክሲዳንቶች የሌንስን እርጅናን በማዘግየት የአይን ሞራ ግርዶች ስጋትን ይቀንሳሉ። እንቁላል የሬቲናን ጤናም ይደግፋል። በእንቁላል ውስጥ የሚገኘው ዚንክ ቫይታሚን ኤ ወደ ሬቲና እንዲጓጓዝ በመርዳት እይታን ይጠብቃል። እንቁላል አይኖችን እርጥበትን እንዲጠብቁ ያደርጋል። በእንቁላል ውስጥ የሚገኙት ንጥረ ነገሮች የእንባ ምርትን በመደገፍ ደረቅ አይንንም ይቀንሳሉ። እንቁላልን አዘውትሮ መመገብ የአይን ሴሎችን ለመጠበቅ እይታን ለማሻሻልና ከእድሜ ጋር ተያያዥነት ያላቸውን የአይን ችግሮችን ለመከላከል ይረዳል። አምስተኛ አልመንድናም ለውዝ ነው። አልመንድናም ለውዝ በፍሪ ራዲካል ከሚደርስ ጉዳት የአይን ሴሎችን የሚከላከል ቫይታሚን ኢን በውስጡ በብዛት ይዟል። አልመንድ እናም እንደ ዋልነት፣ ካሼው እናም ፒስታቼዎስ ያሉ ሌሎች ለውዞች በቫይታሚን ኢ በኦሜጋ3 ፋቲ አሲዶች እና በአንቲኦክሲዳንቶች የበለጸጉ ሲሆን ይህም አይኖችን ለመጠበቅ ይረዳል። ለውዝ ከርሜ ጋር የተያዘ ማኪላር ዲጀነሬሽንን ይከላከላል። ቫይታሚን ኢ የአይን ሴሎችን በፍሪ ራዲካልስ ከሚደርስ ጉዳት በመከላከል የማኪላር ዲጀነሬሽን ስጋትን ይቀንሳል። ለውዝ የአይን ሞራ ግርዶሽ መፈጠርን ያዘገያል። በለውዝ ውስጥ የሚገኙት አንቲኦክሲዳንቶች የአይን ሌንስ ከኦክሳይድ ውጥረት በመጠበቅ የአይን ሞራ ግርዶሽ እርገትን ያዘገያሉ። ለውዝ የአይን መድረቅንም ይቀንሳል። በዋልነትስ እናም በአልመንድ ውስጥ የሚገኙት ኦሜጋ ስሪ ፋቲ አሲዶች የእንባ ምርትን ለመጠበቅ በመርዳት ደረቅ አይንን ይከላከላሉ። ለውዝ የሬቲናን ጤናም ይጠብቃል። ጤናማ ቅባቶችናም ጸረ ብግነት ባህርያት የሬቲናን ተግባር ይደግፋሉ እናም የአይንን ድካምንም ይቀንሳሉ። ለውዝ አጠቃላይ የአይንን ጤና ያሻሽላል። አስፈላጊ ንጥረ ነገሮች እይታን ለመጠበቅናም የአይንን ድካም ለመከላከል ይረዳሉ። አልመንድናም ለውዝን አዘውትሮ መመገብ የአይን ሴሎችን ለመጠበቅ እይታን ለማሻሻልናም ከእድሜ ጋር ተያያዥነት ያላቸውን የአይን ችግሮችን ለመከላከልም ይረዳል። ስድስተኛ ደግሞ የሲትረስ ፍራፍሬዎችን መመገብ ነው። እንደ ብርቱካን፣ የወይን ፍሬ እናም ሎሚን የሲትረስ ፍራፍሬዎች በአይኖች ውስጥ ያሉትን የደም ስሮችን የሚደግፍ እናም የአይን ሞራ ግርዶሽን ለመከላከል የሚረዳ ቫይታሚን ሲን በውስጣቸው በብዛት ይዘዋል። የሲትረስ ፍራፍሬዎች በቫይታሚን ሲ፣ በአንቲ ኦክሲዳንቶች ናም በባዮ ፍላቮኖይድስ የበለጸጉ ሲሆን ይህም የአይንን ጤና በመጠበቅ ረገድ ቁልፍ ሚና ይጫወታል። የሲትረስ ፍራፍሬዎች የአይን ሞራ ግርዶሽን ይከላከላሉ። ቫይታሚን ሲ የአይንን ሌንስ ለማጠናከር በመርዳት የአይን ሞራ ግርዶሽ የመፍጠር አደጋን ይቀንሳል። የሲትረስ ፍራፍሬዎች ከእድሜ ጋር የተያያዘ ማኪውላር ዲጀኔሬሽንን ይከላከላሉ። አንቲኦክሲዳንቶች ፍሪ ራዲካሎችን የሚያደርሱትን ጉዳት በመዋጋት ከእድሜ ጋር ተያያዥነት ያለው የእይታ ማጣት አደጋን ይቀንሳሉ። የሲትረስ ፍራፍሬዎች የአይን የደም ስሮችን ያጠናክራል። ባዮፍላቮኖይድስ እናም ቫይታሚን ሲ በአይኖች ውስጥ ጤናማ የደም ዝውውርን ለመጠበቅ በመርዳት የሬቲናን ጉዳት ይቀንሳሉ። የሲትረስ ፍራፍሬዎች የአይንን እብጠትም ይቀንሳሉ። ጸረ ብግነት ባህርያታቸው የአይንን ድካምና ብስጭትን ለመቀነስ ይረዳሉ። የሲትረስ ፍራፍሬዎች የኮላጅን ምርትንም ያሳድጋሉ። ቫይታሚን ሲ በኮርኒያ ውስጥ ያለውን ኮላጅንን በመደገፍ የአይን ህብረ ህዋሳትን ጠንካራ እናም ተለዋዋጭ ያደርጓል። የሲትረስ ፍራፍሬዎችን አዘውትሮ መመገብ እይታን ለመጠበቅ የኦክሳይድ ውጥረትን ለመቀነስ፣ እናም አጠቃላይ የአይንን ጤና ለመደገፍም ይረዳል። ሰባተኛ ደግሞ ስኳር ድንች ነው። ስኳር ድንች ለሌሊት እይታ እናም ለአጠቃላይ የአይን ጤና አስፈላጊ የሆኑ ቤታ ካሮቲን እናም ቫይታሚን ኤን በውስጡ በብዛት ይዟል። ስኳር ድንች በቤታ ካሮቲን ወይም ደግሞ በቫይታሚን ኤ፣ በቫይታሚን ሲ እናም በአንቲኦክሲዳንቶች የበለጸገ ሲሆን ይህም እይታን ለመጠበቅና ለማሻሻል ይረዳል። ስኳር ድንች የሌሊት አይነ ስውርነትንም ይከላከላል። ቤታ ካሮቲን ወደ ቫይታሚን ኤ ይቀይራል። ይህም ለጥሩ የሌሊት እይታ አስፈላጊ እና ደረቅ አይንንም ይከላከላል። ስኳር ድንች የማኩላር ዲጀነሬሽን ስጋትንም ይቀንሳል። አንቲኦክሲዳንቶች ሬቲናን ከእድሜ ጋር ተያያዥነት ካለው ጉዳት ይጠብቃሉ። ስኳር ድንች የአይን ሞራ ግርዶች መፈጠርንም ያዘገያል። ቫይታሚን ሲ የአይን ሞራ ግርዶሽን ሊያስከትል የሚችለውን የኦክሳይድ ውጥረትን ለመከላከል ይረዳል። ስኳር ድንች በተጨማሪም የኮርኒያን ጤናንም ይጠብቃል። በስኳር ድንች ውስጥ ያለው ቫይታሚን ኤ ወይም ደግሞ ካሮቲኖይድ ኮርኒያን ግልጽና ጤናማ በማድረግ የአይን ድርቀትንናም ኢንፌክሽኖችን ይከላከላል። ስኳር ድንች የአይን እብጠትንም ወይም ደግሞ ኢንፍላሜሽንን ይዋጋል። ስኳር ድንች በጸረ ብግነት ባህሪያቱ የአይንን ድካምናም ብስጭትን ይቀንሳል። ስኳር ድንችን አዘውትሮ መመገብ እይታን ለመጠበቅ የሌሊት እይታን ለማሻሻል እናም ከእድሜ ጋር ተያያዥነት ያላቸውን የአይን ችግሮችን ለመከላከል ይረዳል። ስምንተኛ ቀይ ቃሪያ ወይም ደግሞ ቤል ፔፐርስ የምንለው ነው። ቤል ፔፐርስ ወይም ደግሞ ቀይ ቃሪያ ጥሩ እይታን ለመጠበቅ እናም ለአይን በሽታዎች የመጋለጥ እድልን ለመቀነስ የሚረዱ ቫይታሚን ሲ ሉቲን እናም ዚያ ካንቲንን ይይዛል። ቤል ፔፐርስ የምንላቸው በተለይም ቀይ፣ ቢጫ እናም ብርቱካናማ ዝርያዎች ያላቸው ቃሪያዎች ጤናማ እይታን ለመጠበቅ አስፈላጊ በሆኑት በቫይታሚን ሲ፣ በሊዩቲን፣ በዚያ ካንቲን እና በቤታ ካሮቲን የበለጸጉ ናቸው። ቤል ፔፐርስ የአይን ሞራ ግርዶሽን ይከላከላል። የቫይታሚን ሲ ይዘቱ የአይንን ሌንስ ከኦክሳይድ ጉዳት በመጠበቅ የአይን ሞራ ግርዶሽ የመፈጠር አደጋን ይቀንሳል። ቤል ፔፐርስ ከእድሜ ጋር የተያያዘ ማኪላር ዲጀነሬሽንን ይከላከላል። ሉቲን እናም ዚያካንቲን ጎጂ የሆነውን ሰማያዊ ብርሃንን በማጣራት ሬቲናን ከእድሜ ጋር ተያያዥነት ያለው የእይታ ማጣትን ይጠብቃሉ። ቤል ፔፐርስ የሌሊት እይታን ይደግፋል። ቤታ ካሮቲን ወይም ደግሞ የቫይታሚን ኤ ይዘቱ በዝቅተኛ ብርሃን ውስጥ ያለውን እይታ ያሻሽላል እናም የሌሊት አይነ ስውርነትንም ይከላከላል። ቤል ፔፐርስ የአይን የደምስሮችንም ያጠናክራል። ቫይታሚን ሲ በአይኖች ውስጥ ያሉትን ጤናማ የደምስሮችን በመጠበቅ ለሬቲና ጉዳት የመጋለጥ እድልን ይቀንሳል። ቤል ፔፐርስ የአይን እብጠትን ይቀንሳል። አንቲ ኦክሲዳንቶች የኦክሳይድ ውጥረትንናም የአይንን ድካም ለመቀነስ ይረዳሉ። ቤል ፔፐርስን አዘውትሮ መመገብ የአይን ህብረ ህዋሳትን ለመጠበቅ እይታ ማጣትን ለመከላከልናም አይኖችን ጤናማ ለማድረግ ይረዳል ማለት ነው። ቤል ፔፐርስ በተለይም ሬድ ቤል ፔፐርስ ወይም ደግሞ ቀይ ቃሪያን መጠቀም ይመረጣል ማለት ነው። ዘጠነኛ ደግሞ ቦለቄ እናም ጥራጥሬዎች ናቸው። ቦለቄ እናም ጥራጥሬዎች ለሬቲና ጤና ወሳኝ የሆነ እናም የእይታ ማጣትን ለመከላከል የሚረዳ ዚንክን ይሰጣሉ። እንደ ምስር፣ ሽምብራ፣ ጥቁር ቦለቄ እናም ቀይ ቦለቄ ያሉ ቦለቄዎች እናም ጥራጥሬዎች በዚንክ በባዮፍላቮኖይድና በእጽዋት ላይ የተመሰረተ ፕሮቲን የበለጸጉ ሲሆን ይህም ጤናማ እይታን ለመጠበቅ ይረዳሉ። ቦለቄ እናም ጥራጥሬዎች የሌሊት አይነ ስውርነትን ይከላከላሉ። ዚንክ ቫይታሚን ኤ ወደ ሬቲና እንዲጓጓዝ በመርዳት በዝቅተኛ ብርሃን ውስጥ ያለውን እይታን ይደግፋል። ቦለቄ እናም ጥራጥሬዎች የማኪውላር ዲጀነሬሽን ስጋትንም ይቀንሳሉ። አንቲኦክሲዳንቶች የሬቲና ሴሎችን ከእድሜ ጋር ተያያዥነት ካለው ጉዳቶች ይጠብቃሉ። ቦለቄ እናም ጥራጥሬዎች የሬቲናን እናም የኮርኒያን ጤና ይጠብቃሉ። ዚንክ እናም ባዮፍላቮኖይድስ ጠንካራ የአይን ህብረ ህዋሳትን ለመጠበቅ ይረዳሉ። ቦለቄ እናም ጥራጥሬዎች የአይን ሞራ ግርዶች ስጋትን ይቀንሳሉ። ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያታቸው የአይን ሞራ ግርዶች ሊያስከትል የሚችለውን የኦክሳይድ ውጥረትን ለመቀነስ ይረዳሉ። ቦለቄ እናም ጥራጥሬዎች የአይንን እርጥበትን ይጠብቃሉ። የእንባ ምርትን በመደገፍ ለደረቅ አይን የመጋለጥ እድልን ይቀንሳሉ። ቦለቄ እናም ጥራጥሬዎችን አዘውትሮ መመገብ እይታን ለመጠበቅ የአይን ህብረ ህዋሳትን ለማጠናከር፣ እናም ከእድሜ ጋር ተያያዥነት ያላቸውን የአይን ችግሮችን ለመከላከልም ይረዳል። አስረኛ ደግሞ ሲርስ ወይም ደግሞ ዘሮች የምንላቸው ናቸው እንደ ቺያሲድስ፣ ተልባ እናም ሱፍን መመገብ ነው። ቺያሲድ ተልባ እናም ሱፍ የአይንን እርጥበት የሚደግፉ እናም እብጠትን የሚቀንሱ ኦሜጋ ስሪ ፋቲ አሲዶች እናም ቫይታሚን ኢን በውስጣቸው በብዛት ይይዛሉ። እንደ ቺያ ሲድስ ተልባ እናም ሱፍ ያሉ ዘሮች የአይንን ጤና ለመጠበቅ አስፈላጊ በሆኑት በኦሜጋ ስሪ ፋቲ አሲዶች በቫይታሚን ኢ እናም በዚንክ የበለጸጉ ናቸው። እነዚህ ዘሮች ደረቅ አይኖችን ይከላከላሉ። ኦሜጋ ስሪዎች የእንባ ምርትን በመደገፍ የደረቅ አይን ህመምንም ይቀንሳሉ። ቺያ ሲድ ተልባ እናም ሱፍ ከእድሜ ጋር የተያዘ ማኪላር ዲጀነሬሽንን ይከላከላሉ። ቫይታሚን ኢ እናም አንቲኦክሲዳንቶች ሬቲናን ከእድሜ ጋር ተያያዥነት ካለው ጉዳት ይጠብቃሉ። ቺያሲድ ተልባ እናም ሱፍ የአይን ሞራ ግርዶች ስጋትንም ይቀንሳሉ። ቫይታሚን ኤ የኦክሳይድ ውጥረትን በመዋጋት የአይን ሞራ ግርዶች መፈጠርንም ያዘገያል። ቺያሲድ ተልባ እናም ሱፍ የሬቲናን ተግባር ይደግፋሉ። ዚንክ እናም ጤናማ ቅባቶች እይታን ለመጠበቅም ይረዳሉ ቺያሲድ አሲድ ተልባ እናም ሱፍ የአይንን እብጠትን ይዋጋሉ። ጸረ ብግነት ባህሪያታቸው የአይንን ድካምናም ብስጭትን ለመቀነስ ይረዳሉ ቺያሲድ ተልባናም የሱፍ ዘሮችን አዞትኖ መመገብ እይታን ለመጠበቅ የአይንን ድካምን ለመቀነስና ተያያዥነት ያላቸውን የአይን ችግሮችን ለመከላከል ይረዳል ማለት ነው አስራ አንደኛ ላይ ደግሞ ውሃን መጠቀም ነው ውሃ እንግዲህ ድርቀትን ለመከላከል ይረዳል። በቂ የውሃ መጠን አይኖችን እርጥ በማድረግ ድርቀትን፣ ብስጭትንናም መቅላትን ወይም ደግሞ የአይን ችግሮችን ይከላከላል። ውሃ የእንባ ምርትንም ይደግፋል። እንባ አይኖችን ለማራስናም ለመጠበቅ አስፈላጊ ነው። የሰውነት ድርቀት የእንባ ምርትን ሊቀንስ ይችላል። ውሃ መርዛማ ንጥረ ነገሮችንም ያስወግዳል። ውሃ ቆሻሻዎችን፣ አዋራዎችንናም ፍርስራሾችን ከአይኖች ለማስወገድ ስለሚረዳ የኢንፌክሽን አደጋንም ይቀንሳል። ውሃ የአይን ድካምን ይቀንሳል። በቂ ውሃ መጠጣት በተለይም ለረጅም ሰዓታት እስክሪን ስትጠቀሙ የአይንን ድካምናም ውጥረትንም ይቀንሰዋል። ውሃ የአይን ግፊትንም ይጠብቃል። በቂ ውሃ መጠጣት የአይን ውስጥ ግፊትን ለመቆጣጠር ስለሚረዳ የግላኮማ እናም ሌሎች የአይን ሁኔታዎች የመጋለጥ እድልን ይቀንሳል በየቀኑ በቂ ውሃ መጠጣት አጠቃላይ የአይንን ጤና የሚደግፍና ምቾት ማጣትንም ይከላከላል ማለት ነው። በቀን እስከ ሁለት ሊትር ውሃ መጠጣት ይመከራል ማለት ነው። የአይናችን ጤና ለመጠበቅ በአጠቃላይ ጥሩ የአይን ጤናን ለመጠበቅ ከፈለጋችሁ በቫይታሚን ሲ፣ በቫይታሚን ኤ፣ በሉቲን፣ በዚያ ካንቲን፣ በዚንክ ኦክሳይድና በኮፐር ኦክሳይዶችን ያካትቱ ምግቦችን መመገብ አለባችሁ። እነዚህን የአመጋገብ ንጥረ ነገሮች በአመጋገባችሁ ውስጥ አዘውትራችሁ በማካተት አይኖቻችሁ የሚያስፈልጋቸውን ሁሉ እያገኙ መሆኑን ያረጋግጣል ማለት ነው። እነዚህን ምግቦችን በአመጋገባችሁ ውስጥ ማካተት ጠንካራ እናም ጤናማ አይኖችን ለመጠበቅ እንዲሁም ከእይታ ጋር ለተያያዙ ችግሮች የመጋለጥ እድልን ለመቀነስ ይረዳል። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁም አይለኝ ይላለሁኝ